አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን ትኩስ አበይት እና ሰበር መረጃዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በአማራ ክልል የተፈራው የመጨረሻው ጦርነት እየደረሰ ይመስላል። በፋኖ ኃይሎችና በአገዛዙ ሰራዊት መካከል የሚደረገው ውጊያ ከየትኛውም ጊዜ በላይ መጧጧፉም እየተነገረ ነው። በጎንደር ከፍተኛ ውጊያ የተደረገ ሲሆን አገዛዙ ከፍተኛ መስመራዊ የጦር ኮሎኖቹ ተደምስሰውበት የሐዘን ድንኳን መጣሉ ተሰምቷል። ሶስት ወራልና አንድ አይሱዜ የሬሳ ክምር ተጭኖ መውጣቱንና የከፋ ጦርነት መደረጉን የሚዳስስ መረጃ ይዘናል። በዝርዝር ተሰሙታላችሁ። በወሎ ደሴ ዙሪያ በሁለቱ ኃይሎች መካከል ውጊያ ተደርጓል። የአገዛዙ ጦር ከበባ ውስጥ ገብቶ በፋኖ ጥይት ያላሰበው እንደገጠመውም ተሰምቷል። የቆቦ ከተማ አገልግሎት ጽህፈት ቤትም በእሳት መውደሙን አልተነገረም። ሁለቱ የብልጽግና ኃይሎች አድማ ብተናና መከላከያ እርስ በራሳቸው መፋለማቸውም ተሰምቷል። ዝርዝሩን ይዘናል፣ ታደምጡታላችሁ። በሸዋ ስለተደረገ ውጊያና አገዛዙ ስለያዘው የድሮን ምስጢራዊ ቅደም የደረሰን መረጃ አለ። በመረጃ ሰዓታችን ይዳሰሳል። በሌላ በኩል ቴዲ አፍሮ በእስራኤል ኮንሰርት ሊያደርግ መሆኑን ተከትሎ ከፍተኛ ተቃውሞም እየደረሰበት ነው። የፍልስጤም ደጋፊዎችና የአብይ አህመድ ካድሬዎች ቴዲ አፍሮ ላይ ዘመቻ ከፍተውበታል። ጉዳዩን በዝርዝር እንዳሰሰዋለን። የአሜሪካ የአየር ጥቃትን የሚመለከትና በልጇ አባት ነፍሷን የተነጠቀችው ምስኪን ነፍስንም የተመለከተ የወንጀል መረጃም ይዘናል፣ በመረጃ ሰዓታችን የምታደምጧቸው ይሆናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ በአርስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾች ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት እድል ለህዝብ ልጆች፣ እድል ለጀግኖቹ እንዲሁም ማሰብ አስተያየታችሁ እንድትሰጡ እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው አብራችኝ ቆዩ። በቅድሚያም የወንጀል ዜና በልጇ አባት የተነጠቀች ነፍስ። እህታችን ስሟ ባንቻየሁ በቀለ ትባላለች። አርባ ምንጭ ከተማ በተለምዶ ልማት ተብሎ በሚጠራ አካባቢ ወዜ በሚባለ ቀበሌ ዛሬ ተወልደ ያደገች ስትሆን የአንድ ልጅ እናት ነች። ከስድስት ዓመት በፊት ከባለቤቷ ጋር አንድ ላይ እየኖሮም ብዙም ሳይቆዩ ይለያያሉ። እንዲሁም እሷ በእናቷ ቤት ሆናም አንዳንዴም በውጭ ይገናኛሉ። እሱ ብዙ ጊዜ ወደ ቤትሽ ተመለሽም እያለ ይጨቀጭቃት ነበር። ነገር ግን በትላንትና ሁለት ጠዋት ከረፋዱ አራት ሰዓት አካባቢም ከመኖሪያ ቤቷ ጠርቶም ወደ ውጭ በማውጣት ትንሽ ከተነጋገሩ በኋላ የልጁን እናት በሺ ጉጥ ጉሮሯን በማለት በጭካኔ ገድሏታል። ወዲያው በመጣበት ባጃጅ ወደ ፖሊስ ጣቢያ በመሄድ እጁንም ለፖሊስ መስጠቱ ነው የተረጋገጠው። ከዚህ መረጃ ስንወጣ ድምፃዊ ቴዲ አፍሮ በእስራኤል የነፃነት ቀን በኤፕሪል 30 በቴልአቪቭ ከአቡጊዳ ባንድ ጋር በመሆን የሙዚቃ ዝግጅት እንደሚያቀርብና ፍቅርን በጋራ እንጋራ ሲል ይፋ ማድረጉን ተከትሎ በኢትዮጵያ የፍልስጤም ደጋፊዎችና በመንግስት ካድሬዎች ከፍ ከፍተኛ ተቃውሞም እየቀረበበት ነው። ቴዲ አፍሮ ይህንን ኮንሰርት በእስራኤል ለማድረግ መዘጋጀቱን ተከትሎ ቴዲ አፍሮ ከጋዛ በቅርብ ርቀት ሆኖ ፍልስጤማውያን በጦርነት እያለቁን ለእስራኤል ነፃነት ሊዘፍን ነው በሚል የአክራሪ የፍልስጤም ደጋፊዎችና የቴዲ አፍሮን ውድቀት የሚፈልጉ ሰዎች ከፍተኛ የተቃውሞ እንቅስቃሴም በሙዚቀኛው ላይ ከፍተውበታል። ይህንን ተከትሎ ከቴዲ አፍሮ ኮንሰርት ጋር ተያይዞም ብዙ አስተያየቶች እየተ እየተሰጡ ነው። ከነዚህም መካከል ፖለቲከኛ ሞገዝ ዘውዶ ይህንን ተናግሯል። የሞራል ጉዳይ የግል ውሳኔ ነው ብሎ ፖለቲከኛ ሞገዝ ዘውዶ ይጀምራል። የሚያስጨንቀን ጦርነትና ሰብአዊነት ከሆነ ከበቂ በላይ በደል፣ ማብቂያ የሌለው ጦርነት በአፍንጫችን ስር ኢትዮጵያ አለም። ከሸዋ ይልቅ ጋዛ ይቀርበኛ ለካልክ መብትህ መብትሽ ነው። ነገር ግን የሞራል አስተማሪ መሆን አይቻልም ሲል በቴዲ አፍሮ ላይ ዘመቻ የጀመሩትን ተቃዋሚዎች ተችቷል። ይቀጥልና ላለፉት አራትና አምስት ዓመታት ሰዎች በኢትዮጵያ ምድር ኢትዮጵያውያን እየተገደሉ እየተፈናቀሉ ዝምታን የመረጠና መሀል አዲስ አበባ ላይ ሲጨፍርና ሲያደምቅ የከረመ ኃይል መካከለኛው ምስራቅ ድረስ ሄዶም ጸበደላላ መፈለግ ትርጉም የለውም። ማንም ሚዛን ሆኖ ሌላውን ሊመዝን አይችልምና ሲል የቴዲ አፍሮን ተቃዋሚዎች ጋዛ ድረስ ላሉ ሰዎች ከሚጨነቁም ሀገራቸው ላለ ሰው እንዲጨነቁም አሳስቧል። ቴዲ አፍሮ ዘፋኝ ነው። የዘፋኝ ስራ ደግሞ ሙዚቃ ለአድናቂዎቹ ማድረስ ነው። ሌሎች ግለሰቦች፣ ሰዎች ሞቱ ብለው በኑሯቸው ላይ እንዳልፈረዱ ሁሉም ቴዲ አፍሮ ሰርቶ ለመብላት ነፃ ፍቃድ አለው። ሁኔታውን አመዛዝኖም ከሞራልም ከኪሱም አንጻር አመዛዝኖም የመወሰን መብት የግለሰብ ውሳኔ ነው፣ እኛን አይመለከትም፣ ሲል ፖለቲከኛ ሞገስ ለቴዲ አፍሮ ተቃዋሚዎች ምላሽ በመስጠት ቴዲ አፍሮን ደግፏል። ሚዲያችን ቴዲ አፍሮ ከአንድ ኮንሰርት ምን ያክል ገንዘብ ያገኛል የሚለውን ለማጣራት ሞክሮ ነበር። ይህንን ማጣራት በምናደርግበት ወቅት መረጃ የሰጠን አንድ የውስጥ አዋቂም በአንድ የምሽት ኮንሰርት ቴዲ አፍሮም ምን ያክል ገንዘብ እንደሚከፈለው ቢያውቁም ኮንሰርቱ ይሰረዛ ይሉም ነበር ሲል ይጀምራል። የመረጃ ምንጩ ይቀጥልና ይሄ ስራው ነው። እሱ ሙዚቀኛ ነው። ትዝ ይለኛል፣ ከሶስት ወይም ከአራት ዓመት በፊት ቴዲ በአሜሪካ ሀገር በሚገኙ አንድ ስቴቶች ማለትም 3 ወር በፈጀም አጠቃላይ 21 ኮንሰርቶች 52 ሚሊዮን ብር ክፍያ ተፈጽሞለት ነበር። በአንድ መድረክ 2 ሚሊዮን 400 ሺህ ብር አካባቢ መሆኑ ነው። ቴዲ በአንድ መድረክ እስከ 4 ሚሊዮን ብር የሚከፈለው ሙዚቀኛ ነው እና ይህን ነው ይተው የሚሉት ይላል የመረጃ ምንጩ። በነገራችን ላይ ብሎ ይቀጥልና የኮንሰርቱ አዘጋጆች ኮንሰርቱን ያዘጋጁት እስራኤል ሀገር ውስጥ ለሚኖሩ ኢቶ ኢትዮጵያውያን ነው እና ታዲያ እስራኤል ሀገር ለሚኖሩም ኢትዮጵያውያን ኮንሰርት ማዘጋጀት እንዴት የጋዛን ጭፍጨፋም መደገፍ መስሎም እንደታየም አልገባኝም። ይላል ቴዲ ላይ ነገር ይበረታበታል እንጂ ቅርብ ጊዜ እኮም አብዱ ኪያር የ2017 አዲስ ዓመት ዕለተ እስራኤል ሀገር ኮንሰርት አዘጋጅቶ ነበር። ሌሎችም አርቲስቶች ቴል አቪቭ ላይ ኮንሰርት ያዘጋጃሉ። ያው ቴዲ አፍሮ ነገር ስለሚበረታበት ነው ነገሩ የሚጋንን ሆኖ አይደለም ሲል የመረጃ ምንጩ ንግግሩን ይደመድማል። ሌላኛው ፖለቲከኛ ጌታቸው ሽፈራው ደግሞ ለቴዲ አፍሮ ተቃዋሚዎች በርካታ መልሶችን በጥያቄ መልኩም ሰጥቷቸዋል። የፖለቲከኛውን ጽሑፍ እንዲህ በቀጥታ ማነብዋለው። ጋዛ ውስጥ ሲዘፈን ውሎ ሲዘፈን ያድራል። አዲስ ነገር አይደለም። ወደ ሶሻል ሚዲያ ስገባም ቴዲ አፍሮም ጋዛ ቅርብ ርቀት ላይ ሆኖ ሊዘፍን ነው አይነት እሪታም እየቀለጠ ተመለከትኩኝ። የፈጣሪ ያለ መጀመሪያ ነገር፣ ለጋዛ ቀረበ አልቀረበም ዘፈን ለናንተም፣ ለፍልስጤን ደጋፊዎችና ለስልጤዎች ሐራም መስሎኝ አይደለም ወይ? አንተ ወይንም አንቺም እናንተም ብትሆኑ ጭፈራ ቤት እያመሻችሁ እንዳይሆን፣ ምክንያቱም ሐራም ስለሆነም። ሁለተኛ ነገር፣ ቴዲ ስራው ሙዚቃ ነው። አዲስ አበባ ዙሪያ ከመቶ ሰላሳ በላይ መስጊዶች ፈርሰውም ሙስሊሞች እየሞቱ እየተፈናቀሉ እየተሰቃዩ ሲዘፈን ምን ነው ዝም አላቸውም። ሶስተኛ ነገር ኢትዮጵያ በጦርነት እየተናጠች ነው። ጦርነቱ ሙስሊሞችን ለይቶ አይተውም። ሙስሊሙም እየተሰቃየ ነው፣ እየሞተ ነው። ቴዲ ብቻ ሳይሆን ሁሉም እየዘፈነ ነው። ለፍልስጤም ሲሆን ነው የሚታያችውም? ምን ነው ለአማራ ሲሆን አልታያችሁም? አልጮኋችሁለትም? አማራው ወገናችሁ አይደለም ወይ? ከአማራ ሕዝብ ይልቅ የጋዛ ሕዝብ ይቀርባችኋል ወይ ሲል ጥያቄውን አከታትሎ ይጠይቃል። አራተኛ ነገር እስራኤልን እንደ አጥቂ አድርጋችሁ የምትመለከቱ ከሆነ አብይ አማራ ክልል ላይ ጦርነት ካወጀ በኋላ በአዲስ አበባና የፌዴራል መጅልሱ በኩል መስቀል አደባባይና ሚሊኒየም አዳራሽ የውደሳ የጭብጨባ መዘተም የሽልማት ፕሮግራም ተዘጋጅቶ ሲቀወጥለት የተነበራችሁም እነ ሀጂ ለአብይ አህመድ ሲዘፍኑለት አላያችሁም አልሰማችሁም ወይ? ቴዲ ሌላ ሀገር ሄዶ ሲዘፍን ወንጀል ሊሆን እንዴት ይችላል? አምስት ተኛ ዘፈን ከተባለስ የጋዛ ተወላጅ ሙዚቀኞችም በየአገሮም እየዘፈኑ ነው። ግብጾች ከጋዛ ማዶም እያስነኩት ነው። በሌላ አገር ይቅርናም እዛው ጋዛ ውስጥም ሲዘፈኑ ውሎ ሲዘፈን አይደለም እንዴም የሚያድረው እንዲያውም ከጦርነቱ ድብርት መውጫ ተብሎም በርካታ የዘፈን አሰልጣኞች ተመድበው በየጎዳናው ዳንስ ያስለማምዳሉ፣ ያቀልጡታል። ሌላ አገር እስ ቢሆን ለጋዛ ተብሎ በየመድረኩም ዳንስና ጭፈራ አይደለም ሞይ የሚውሉት የጋዛ ተወላጆች ሙዚቀኞችም ደግሞም ፈለግ ፈለግ አድርጋችሁ መስማት ትችላላችሁ። እንግዲህ ሙዚቃ ሀራም አይደለም ካላችሁ ዘንዳ ማለቴ ነው ይላል ፖለቲከኛው። ሬ ገባን ዳስ እናንተዬም ምንጉድ ነው ሲል ፖለቲከኛ ጌታቸው ሽፈራው ጽሁፉን ይደመድማል። አድማጮች ከቴዲ አፍሮ ኮንሰርት ጋር በተያዘ በርካታ አስተያየቶች እየተሰጡ ነው። እናንተ በዚህ ጉዳይ የምትሉትን በኮመንት ስፍራ ማስቀምጡልን ወደ ቀጣዩ መረጃ አልፋለሁ። አሁን በቀጥታ ወደ ጦር ግንባር መረጃዎች አልፋለው። በቅድሚያ መጎንደር ላይ በትላንትናው ዕለት ቱምቱ፣ መንዶካና፣ ፎርት ፎድፋድት በተባሉ የቋራ ወረዳ ቀበሌዎች የበጌምድር ክፍለ ጦር የጭና የካራ ማራ የአጼዎቹና የዋልያ ክፍለ ጦር ስር የተወጣጡ የሰራዊት አባላት በጋራ ቅንጅት በመፍጠር በብልጽግና ሰራዊቱ ኃይል ላይ የማያዳግም ምት በመምታት የአብይ አህመድን መከላከያ ሰራዊት ከፍተኛ መስመራዊ የጦር መኮንኖችን ጨምሮ ብዛት ያለው እግረኛ ሰራዊት ደምስሰው ቀሪውን ደግሞም አቁስለውታል ተብሏል። ይህ ብልጽግና ሰራዊት ወራሪ ኃይልም በሶስት ጦራልና በአንድ አይሱዚ መኪና አስክሬኑንና ቁስለኛውን ለቃቅሞ እንዳፈገፈገ የግንባር መረጃዎች ያመላክታሉ። ይህ በእንዲህ እንዳለ ወደ ወሎ ስናልፍ አልብኮ ወሎ ላይ የፋኑ ኃይሎች ከፍተኛ ድልን መቀናጀታቸው ተሰማ። በትናንትናው ዕለት የአማራ ፋኖ ቦሎ ለጅያ ሶኮር የየጎፋ ክፍለ ጦር አንድ የተመረጠ ሻምበል ለደሴ ከተማም 10 ኪሎ ሜትር ርቀት ላይ አልብኮ ጦሳ ጀብሉ ሰርጎ በመግባት የደፈጣ ጥቃት በመፈጸም ዙፋን አስጠባቂ ሚሊሻና አድማ ብተና ላይ ሰዋዊና ቁሳዊ ኪሳራ በማድረስ አራት ሚሊሻ እስከ ወዲያኛው ሲሸኙ በርካታ ቁስለኛ በማድረግ ድል መቀናጀታቸውን የፋኖ ኃይሎች ገልጸዋል። ህዝባችን ምሽት እንቅስቃሴ ባለማድረግ ቀጣይ ለምንሰራው ልዩ ኦፕሬሽን ይተባበሩን ሲሎም የፋኖ ኃይሎች ገልጸዋል። ይህ በእንዲህ እንዳለ በወሎ በተካሄደ ውጊያም ሀያ ሁለት የብልጽግና ሰራዊት አባላት ተደመሰሱም። አማራ ፋኖ በወሎ ንጉሥ ሚካኤል ኮር መብረቁ ክፍለ ጦር ቦርቦር ከተባለ ቦታ ታፍኖ የነበረውን የአብይ አህመድ ሰራዊት ምሽግ ድረስ በመግባት ከበባ ውስጥ በማስገባት አይቅቱ ቅጣት ቀቶም በርካታውን በመደምሰስ ቴድሮስ ገሚሱን ቁስለኛም አድርገው ታላቅ ድል ተጎናጽፈዋል። ፋኖች ለሶስት ተከታታይ ቀናት ትንቅንቅ ሲያደርጉም ውለው ካደሩ በኋላም የአገዛዙን ሰራዊት የሞቱበትን በርካታውን አስከሬኑን በወጉ ሳይቀብር ጥሎ መፈርጠጡን እየተናገሩ ሲሆን ቁስለኛውን ሳይቀር ጥሎ መውጣቱ ነው እየተነገረው። ከትላንት ምሽት እስካሁን በቀጠለው ኦፕሬሽንም በብልጽግና ኃይል ላይ የደረሰው ጉዳት ያጌ ተብሎ ከሚጠራው ቦታ ስድስት የብልጽግና ሰራዊት ሲቀበ ቦርቦር ተብሎ ከሚጠራው ቦታ ደግሞ ዘጠኝ የብልጽግና ሰራዊት ተቀብረዋል። ወግዲህ ሆስፒታል ገብተው የሞቱና ለሚበር ከሚባሉ ቦታ የተቀበሩም በድምሩ ሰባት የብልጽግና ሰራዊት እንደሚገኙም ተገልጿል። ሀያ ሁለት የብልጽግና ሰራዊት በፋኑ ሀይሎች ተመተዋል ተመጥተዋል። ዘጠኝ አምፑላንስ ከባድና ቀላል ቁስለኛ ጭኖ መውጣቱን የተነገረው። በተጨማሪም የብልጽግና ሰራዊት ከቱሉ አውሊያ ተጨማሪ ኃይል ይዞ ለመግባት እየሞከረ እንደሚገኝ ታውቋል። ይህ በእንዲህ እንዳለ የብልጽግና ሰራዊት ቆቦ ከተማ አገልግሎት ጽህፈ ቤትን በእሳት ሙሉ ለሙሉ መውደሙ ነው የተነገረው። በሰሜን ወሎ ዞን የቆቦ ከተማ አገልግሎት ጽህፈ ቤት ከሰሞኑን ምሽት ላይ ሆን ተብሎ በእሳት ሙሉ ለሙሉ መውደሙ ተነግረዋል። በክልሉ ከፍተኛ ብልጽግና መር የመሬት ወረራ ዘመቻ ቁንጮ ላይ የሚገኘው ቆቦ ከተማ በጥቂቱ የብልጽግና አገዛዝ ሹማምንቶች ህገወጥ ደላለው ሰዎችና ይሄ ጊዜ አልፍ ምናም አይነጋን በመሰላቸው ባለ ሀብቶች ቅንጅት የተዘረፈውን የህዝብ ሀብት እንዳይታወቅ በሚል መረጃ ለማትፋት ጽህፈት ቤቱን ሙሉ ለሙሉ እንዳወደሙት ነው የተነገረው። በዚሁ አካባቢ በብልጽግና ሰራዊት መካከልና በአድማ ብተናው መካከልም ውጊያ ተከፍቶ እንደነበር ነው የተነገረው። በሌላ በኩል አስቸኳይ የጥንቃቄ መልእክት፣ 68 ያክል ቦታዎች ተለይተዋል። የብልጽግና ቡድን በአማራ ክልል በተጨማሪ የድሮን ጥቃቶችን ለመፈጸም 68 ያክል ቦታዎችን መለየቱን ሚዲያችን ማረጋገጧን እናሳስባለን። በርካታ ቦታዎችን ሲያጠና የቆየው ይኸው የብልጽግና ቡድን 68 የሚደርሱ ቦታዎችን ተለይተው ለሆዴድ አየር ኃይል ሪፖርት መደረጋቸውን አስታውቀዋል። ከዚህ ጎን ለጎን ደግሞ ከፍተኛ ቁጥር ያላቸው የመረጃና የስለላ ሰዎች መሰማራታቸውንም ምንጮች ይናገራሉ። በፋን ውስጥ ቅድም አስቀድመው ተመሳስለው እንዲገቡ የተደረጉም ለመረጃና ለስለላ ስራ ተመልምለው የተቀመጡ ሆድ አደሮች መኖራቸውን አረጋግጠናል። የብልጽግና ቡድን አየር ኃይል በቀንና በሌሊት ጥቃት ለመፈጸም መሬት ላይ ከተሰማሩ የመረጃ ሰዎች ጋር በየሰዓቱ መረጃ ልውውጥ እያደረገ መሆኑን ነው ምንጮቻችን እየጠቆሙት። ህዝቡ ከፍተኛ ጥንቃቄ በማድረግ ራሱን ከድሮንና ከአየር ጥቃት እንዲጠብቅም የጥንቃቄ መልእክቶ ችን ተግባራዊ እንዲደረጉም የሚያሳስቡት ምንጮቻችን። የፋኖ ኃይሎችም በውስጣቸው ሆነም ጥቆማ ለመስጠት የተዘጋጀውን የባንዳ ቡድን አስቀድመው ሊደርሱበት ይገባል ሲሉም የመረጃ ምንጮቻችን አስጠንቅቀዋል። አስቀድሜ የፋኖ ኃይሎች አመራሮችን ያሉበትን አጥንቼ ይጨርሻሉ ያለው የብልጽግና ቡድን በተደጋጋሚ በፈጸመው የድሮን ጥቃት ከፍተኛ ቁጥር ያላቸውን ንጹሐን የአማራ ተወላጆችን መፍጀቱን ምንጮች አስታውቀዋል። በመጨረሻም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 የማዘዣና የቁጥጥር ማዕከሎች፣ የስልጣን ካምፖች፣ የጦር መሳሪያ ዲፖዎች፣ የመገናኛ ተቋማትና ሌሎች ወታደራዊ መሰረተ ልማቶች በጥቃቱ ኢላማ መሆናቸውም ነው የተገለጸው። ጥቃቱ መሰረተ ልማት ከመውደሙ በተጨማሪም ከ መቶ በላይ የአማጺ ቡድኑ አባላትና ከፍተኛ ወታደራዊ አዛዦችን ጭምር መደምሰሱን ነው የተገለጸው። የየመን ማስታወቂያ ሚኒስተር ሞአማር አማጺያኖ የሚፈጽሙት የመርከብ ጥቃትም ሆነም አሜሪካ የወሰደችው የአየር ጥቃት የየመን መንግስትን እንደማይመለከተውም ገልጿል። በኢራን ይደገፋሉ የሚባሉት አማጽያኑም የሚፈጸሙት ጥቃት ለቀጠናው የበላይነት የሚደረግ የዓለም ስርዓት ጦርነት ነው ያሉት ሚኒስተሩም በአሜሪካና በአማጽያኑ መካከል ያለው ግጭት እናም የአጸፋ ጥቃት በቀጠናው ውጥረትን ማስከተሉንም ተናግረዋል። የአሜሪካ እርምጃም የአማጽያኑን ወታደራዊ አቅም የሚያዳክም መሆኑንም ተናግረዋል። ዶናልድ ትራምፕ በአማ አማጺያኑ ላይ ዘመቻ እንደሚደረግ በመካከለኛው ምስራቅ ለሚገኙ የአሜሪካ ማዕከላዊ እዝ ትእዛዝ ከሰጡ ጀምሮም በተወሰደው ጥቃት ቡድኑ የመከላከል አቅሙ በእጅጉ መዳከሙም ነው የታወቀው። በዚህም በቀይ ባህርና በአብኤል መንዳብ ሰርጥ የሚፈጸመው ጥቃት ቀንሷል መባሉን ነው አል አረቢያን የዘገበው። አድማጮች ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላል። በሌሎቹ መረጃዎች እስከምንገናኝ ቸር